በአፋር የተከሰተው እሳተ ገሞራ የፈጠረው አመድ እስከ ሕንድ ደርሶ በረራዎችን አስተጓጎለ ከሰሜን ኢትዮጵያ የተነሳው የእሳተ ገሞራ አመድ ቀይ ባህርን ተሻግሮ ህንድ ደርሷል። ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጭስ ከቀይ ባህር ተሻግሮ ከኦማን እና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታወቀ። የህንድ የአቪዬሽን ባለስልጣናት አመዱ በታየባቸው አካባቢ አውሮፕላኖች እንዳይበሩ ያዘዘ ሲሆን በርካታ በረራዎች መሰረዛቸውን አሳወቁ። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ለ ቢቢሲ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ በስራው መስተጓጎል እንዳልፈጠረ አሳውቋል። ሁኔታውን ከሚመለከታቸው የአቪዬሽንና የሜትሮሎጂ ተቋማት ጋር በቅርበት እየገመገመ መሆኑን ገልጿል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያ ኃይሊ ጉቢ ተብሎ የተጠራው የእሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነበረ። በፍንዳታው ግዙፍ የጭስ አምድ ወደ ሰማይ በመውጣቱ በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በሕንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸውን እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል። የሕንድ አቪየሽን ባለስልጣንም አየር መንገዶች ጭስ እና አመድ በታየ ባቸው አካባቢዎች በኩል ከመብረር እንዲቆጠቡ በጥብቅ አዝዟል። ባለሙያዎች እንደሚሉት በእሳተ ገሞራ ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያለችውን የህንድ ከተማን የዴልሂን አየር ጥራት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 ቲያጎ አካሳ እና ኬኤልኤም ጫና እንዳሳረፈባቸው ገልጸዋል። የሙምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያው ከመሄዳቸው በፊት የበረራ ሁኔታቸውን ቀደም ብለው እንዲመለከቱ ተጠይቀዋል። የህንድ የሲቪል አቪዬሽን ዳይሬክትሬት ጄኔራል አብራሪዎች ሞተር ላይ ያልተለመዱ ነገሮች፣ ጭስ ወይም የአመድ ሽታን ጨምሮ ማንኛውንም አጠራጣሪ ነገር ሲያጋጥማቸው በፍጥነት ሪፖርት እንዲያደርጉ ማሳሰቢያ ሰጥተዋል። አየር መንገዶች ችግሩ በተከሰተባቸው አካባቢዎች የሚበሩ አውሮፕላኖችን እንዲመረምሩ እና ችግሩ በተባባሰባቸው አካባቢዎች አየር ማረፊያዎች ስራቸውን እንዲያቆሙ ወይም እንዲያዘገዩ አዝዟል። አንድ አብራሪ ከፍተኛ ጉዳት ከመድረሱ በፊት መብረር የሚችልባቸው መመሪያ የያዘ ሶስት የእሳተ ገሞራ አመድ ብክለት ደረጃዎች አሉ። ዝቅተኛ፣ መካከለኛና ከፍተኛ ተብለው ተለይተዋል። አሁን ያለው የብክለት ደረጃ ግልጽ አይደለም። በእሳተ ገሞራ ፍንዳታ ምክንያት የሚከሰትን ብክለት ለመመልከት ብዙ ዝግጅት ይጠይቃል። መሳሪያዎች አስቀድመው መሰራት ይኖርባቸዋል። ይህን መሰሉ የእሳተ ገሞራ ፍንዳታ ለዝግጅትም ምንም ዕድል አልሰጠም። ስለዚህ የብክለት ደረጃው አይታወቅም ሲሉ የስካይሜት ዌዘር ፕሬዝዳንት ጁፒ ሻርማ ተናግረዋል።